በስም አብ ወወልድ ወመንፈስ ቅዱስ አዶ አምላክ አምን። ስንክሳር ዘወርኀ ጥቅምት 28 አንድ አምላክ በመሆን በአብ ወልድ ወመንፈስ ቅዱስን ጥቅምት 28 በዝች ቀን ቅዱስ መርጢያኖስ መርጢያኖስና መርቆርዮስ በሰማዕትነት አረፉ። እሊህም ለቁስጥንጥንያ ሊቀ ጳጳሳት ለአባ ጳውሎስ ደቀመዛሙርቱ ናቸው። ይህም እንዲህ ነው። አሮሳዊ የሆነው ሁለተኛው ንጉሥ ቁስጥንጥኖስ አባ ጳውሎስን በተጣላው ጊዜ ወደ አረመንያ አጋዘውና በዚያም በስውር እስር ቤት ውስጥ አንቀው እንዲገድሉ ተደረገ። እልህም ቅዱሳን መርትያኖስና መርቆሬዎስ ግን የረፍቱን ቀን ገድሉንም ጻፉ። አሮሳውያውንም ንጉሥ ረገሙት። አንድ ክፉ ሰውም ወደ ንጉሱ ሄዶ እነርሱ እንደረገሙት ወነጀላቸው። ንጉሱም ያን ጊዜ ከአታክልት ቦታዎች በአንዲቱ ቦታ ተቀምጦ ሳለ ወታደሮቹን ንቆ ወደ እርሱ አስቀረባቸው በሰይፍም እንዲገደሏቸው አዝዞ ገደሏቸው። በዚያም በገደሏቸው ቦታ ቀበሯቸው። እስከ ዮሐንስ አፈወርቅም ዘመንም በዚያ ቦታ ኖሩ። እርሱም ዜናቸውን በሰማ ጊዜ መልእክተኞችን ልኮ ስጋቸውን ወደ ቁስጥንጥንያ በክብር አስመጣ። ያማረች ቤተ ክርስቲያንንም ሰርቶላቸው ስጋቸውን በውስጡ አኖረ። በዚችም ቀን በዓልን አደረገላቸው። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለም ዋነ በዚችም ቀን የአባ መቅቢው ከዘጠኙ ቅዱሳን የአንዱ የአባ ይምዓታ ዳግመኛም አባቱ ኖህ እግዚአብሔር የያፈትን ሀገር ያስፋለት ብሎ የመረቀው ያፈት የአባቶቻችንም የአብርሃም፣ የይስሐቅ፣ የያዕቆብ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለም ዋል። ጥቅምት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ይምዓታ ጻድቅ ከተስዓቱ ቅዱሳን፣ ቅዱሳን መርትያኖስ ወመርቆረዎስ ሰማዕታት፣ አባታችን ያፈት የኖህ ልጅ ወርኃዊ በዓላት አማኑኤል፣ ቸር አምላካችን፣ ቅዱሳን አበው አብርሃም፣ ይስሐቅ፣ ያዕቆብ፣ ቅዱስ እንድርያኖስና ሚስቱ ቅድስት አትናስያ፣ ቅድስት አመተ ክርስቶስ፣ ቅዱስ ቴዎድሮስ ሮማዊ ሰማዕት፣ ቅዱስ አባ ዲናር፣ ቅድስ ቅድስት ጥራኤ። በጎንን ለማድረግ ብትቀኑ የሚያስጨነቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራም ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ አትናወጡም ዳሩን ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 13 ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ ወባ ካገቡት ይልቅ የድሃይቱን አነስተኛ ወባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበ እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ተጓያን መላእክት ፍጹማን ደናግል እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዒዝ ወደ አማርኛ ተረጎመ አለንባቡን በእርጋታ መንፈስና በተመስጦ ህልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አምን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አምን። ይቆይ።